ቢስሚላህ አሰላም ዐለይኩም ወራሕመቱላሂ ወበረካቱህ። ተከበራችሁ ጥቻ ነው። ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይኔ በጣም ደህና ነኝ። አልሓምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ሁላችሁ ደህና ያላችሁ በዚህ በቤት ሰላማችሁ ዝት ይበልልኝ። እንደምታዩት እንግዲህ ቀለም በመቀመም ላይ እንገኛለን። በጣም ደስ የሚል ነው ቀለም በፊት የማውቀው

ማለት አሁን ነጭ መቀባት ስንፈልግ ነጭ ሌላ ከለር መቀባት ስንፈልግ ሌላ ከለር የሚሆን አለ አይደል ቡኒ ቢጫ ምናምን እየተባለ ነበር የሚገዛ አሁን ደግሞ ቀለም ሲገባ ሙሉ ለሙሉ ነጭ ቀለም ተገዝቶ እንደዚህ እንደምታዩት ነው የሚ ከለር የሚደረገው ማለት ነው በጣም ደስ ይላል ማለት የምትፈልጉትን ከለር ፈዘዝ ያለ ደመቅ ያለ

ምናምን በቃል አይደል። እናንተ የፈልጋችሁትን ቀለም ለማስቀባት እንደዚህ ከለሮች ለብቻ ይገዛሉ። ሙሉ ለሙሉ ነጭ ቀለም ትገዙና በቃ የተለያዩ ከለሮችን በመቀላቀል እኛ የምንፈልገውን ከለር መቀባት እንችላለን ማለት ነው። በጣም ደስ ይላል። ሰማያዊ በፊት እኔ የማውቀው ቡኒ ሲፈለግ ቡኒ፣ ሰማያዊ ሲፈለግ ሰማያዊ ብለን ምናምን ነበር የምንገዛው። አሁን ግን እንደዛ አይደለም። በጣም ደስ የሚል እንደዚህ

ነው የሚሆነው። አሁን የተቀላቅሎ እንደዚህ እንደምታዩት ፍዝዝ ያለ ሰማያዊ ነው የሆነው። በቃ ውሃ ሰማያዊ ነገር አለ አደለ? እንደዛ ነው የሆነው። በጣም ደስ የሚል ከለር ነው። እዚጋ ጋ ያው የካሜራው ጥራት ስለሌለው በደንብ እንትን አላለም እንጂ እንደገና ደግሞ በጣም ሲንቴቲክስ ፕላስቲክ ቀለም ስለነበረ በጣም ያንጸባርቃል እና ለመቅረጽ እንትን አላለኝም ክፍሎች ደግሞ ትንንሽ ስለሆኑ አልተመቸኝም።

አልዛ ነው እንጂ በጣም ነው የሚያምረው። እንደዚህ ደግሞ ይሄ እርሳስ የተቀበተው በእርሳስ ላይ በግሪን አረንጓዴ ፍላዋር የተደረገበት እና በጣም ደስ ይላል። በጣም የሆነ እንጃ ተሻሽለናል ማለት ነው፣ ኢትዮጵያ በጣም ተሻሽለናል። እንግዲህ እኛም እንደዚህ ድክም ብለን በቃ ያው የጭቃ ቤት ሲኖራችሁ እንግዲህ መድከም የታወቀ ነው። በጣም በጣም በጣም ትደክማላችሁ፣ ላይ ከምታስቡት በላይ ማለት ነው። አፈሩ በተለይ ደግሞ እንደዚህ እቃችንን ይዘን

ገብተን እንደገና ደግሞ እቃው ጥተን ቤት ማሳደር በጣም ነው የሚከብደው። ብቻ አልሐምዱሊላ ደክሜ ደክሜ እንደዚህ አሁን እያሰማመርን ነው ማለት ነው። ያው በጣም ነው የሚያምረው ሐቂቃ ያው የካሜራው ጥራት ነው እንጂ እዚህ ጋር እንትን ያለው እንደዚሁ በአካል ቢታይ በጣም ነው የሚያምረው። ይሄ ደግሞ ሳሎን ነው። ሳሎኑ ደግሞ የተቀባው እርሳሲ ነው ማለት ፈዘዝ ያለ ማለት ገርጣ ያለ እርሳሲ ማለት ነው በጣም የጠቆረ ሳይሆን

በጣም ደስ የሚል ከለር ያለው እርሳ ነው የተቀባው፣ እና በጣም ደስ ይላል። ማስቀባት በነገራችን ላይ ማለት ነው ማስቀባት የምትፈልጉ እንደዚህ ቤታችሁን አስጨርሳችሁ ዲዛይን የቻክ እና የፊኒሽንግ ስራ በአጠቃላይ ማለት ነው ማሰራት ለምትፈልጉ በጣም ጎበዝ ልጅ ነው። እናንተ በፈለጋችሁት በቃ በቃ ዝቅ ብሎ ታዞ የሚሰራ ልጅ ነው። ማሻላ ወይም ስልክ ቁጥር ሊያስቀምጭላችኋለሁ። ደሳለኝ ብላችሁ

ታገኙታላችሁ አሰሩት ከሚሴና አካባቢዋ ብቻ የትም ቦታ መሄድ ይችላል እናንተ የፈለጋችሁበት ቦታ መሄድ ይችላል እዚህ ጋ የኔ ኮርኒሱ በፊት የተሰራ ነው ዲዛይኑ ቆየት ያለ ዲዛይን ነው እና በጣም አዳዲስ የሚያማምሩ ዲዛይኖችን ይሰራል እና ያው የቆየ ዲዛይን ቢሆንም እሱ ራሱ ነው የሰራልኝ ከዛሬ ሶስት ዓመት በፊት ነው መሰለኝ ያው እንደዛ ነው የተሰራው እንደገና አሁን ግድግዳው ደግሞ አልተሰራም ነበረ

አሁን ግድግዳውን አሰርቼ ቀለም በመቀባት ላይ ይገኛል ማለት ነው። እና በጣም የሚያምረው በጣም ጎበዝ ልጅ ነው። እናንተ ባዘዛችሁት ነው የሚሰራላችሁ። በቃ በጣም አዳዲስ ዲዛይኖች ራሱ በጣም አሉ። ያው ይ እንዳልኳችሁ ኮርኒሱ የተሰራ ስለሆነ ምንም ሌላ ዲዛይን መቀየር አያስፈልገውም እሱን ራሱን ማሰማመር ነው እንጂ እና በ በፈለጋችሁት አይነት ነው በቃ መቀባት የምትችሉት እኔ የወደድኩት ነገር ማለት ነው

ቀለሙ ላይ ያሉት ከለሮች በቃ የተለያዩ ከለሮችን አደባልቃችሁ የሚሰጣችሁ መቀባት ትችላላችሁ ማለት ነው። እዚህ ጋር ኮርኒሱ ያው እንደምታዩት አረንጓዴም አይባልም ሎሚ ከለር ነገር ነው። በሱ ላይ ደግሞ ቸኮሌት ከለር ፍላወር ነው የተደረገበት። በጣም ደስ ይላል። ፍላወሩ ራሱ እንደዚህ በቀላሉ የሚቀባ አይመስለኝም ነበር። የሚከብድ ነበር የሚመስለኝ። በጣም በቀላሉ ነው የሚቀባው እና በጣም ደስ ይላል።

እነ ቪዲዮውን እስከ መጨረሻው እዩት፣ ትወዱታላችሁ። ያው እዚህ ጋር የቪዲዮውን ጥራት ላሳያችሁ ሳይሆን ያው የልጁን እንት ነው እንድታዩለት፣ እንድታሰሩት፣ እንድታዙት ነው የሚፈልገው እና በጣም ብቻ። ሌላው ደግሞ ሲቀጥል፣ እንደው ቤት ማደስ እንደዚህ ቀለም ማሰማመር ምናምን የምትፈልጉ ካላችሁ እንደወጣቅላችሁ ሰዓት ገቡ አንደኛችሁን ጨራርሳችሁ፣ አሰርታችሁ፣ አስቀብታችሁ እንደምንም ብላችሁ

ጨራርሳችሁ ግቡ። ከገባችሁ በኋላ እቃ ከአንዱ ክፍል ወደ አንዱ ክፍል ከቤት ውስጥ በረንዳ ላይ፣ ከበረንዳ ላይ ወደ ቤት እንደው ብቻ እንጃ። እኔ ነኝ የማውቀው የሆንኩትን ብቻ። አልሐምዱሊላህ። በስተ መጨረሻም ሁሉም ነገር አጣጥበንምን ብለንም ብለንም ጨራርሰን ገብተንበታል ወደ አሁን። እና በጣም ደስ ያል ላችሁ ፈልጌ ነው። ቪዲዮ እስከመጨረሻ እዩልኝ፣ ደግሞ ላይክ፣ ሸር፣ ሰብስክራይብ አድርጉኝ።

እስኪ ሰብስክራይብ አድርጉኝ። እኔ ሰብስክራይብ አድርጉኝ ብዬ ለምኛ አላቅም። የሰብስክራይብ አድርጉኝ እስኪ ምን ይቀንስባችኋል? አይቀንስባችሁም። እኔ የምለቃችሁ ቪዲዮ ምንም አይታዩም እና ቪዲዮ እንዲታይ ቻናሌ እንዲያድግ ሰብስክራይብ አድርጉልኝ፣ ላይክ ሼር፣ ኮሜንትም አድርጉልኝ እና ቪዲዮውን እስከ መጨረሻው ተከታተሉት። ሰላም አለይኩም ወራህመቱላሂ ወበረካቱ